ሀይሚዬ ያላሰበችው ነገር ነው የገጠማት። በጣም ስትፈራው የነበረውን ሰው በፕራንክ መተዋወቅ ማለት በጣም ከባድ ነው። ብሩኬ ግን ምን አለ በሰላም በፍቅር ብታስተዋውቃት። ከዚህ በፊት ሀይሚ ሀብቴን ስትተዋወቅ በፕራንክ ነበረ። ዛሬ ደግሞ የብሩኬ ታላቅ ወንድም ሀይሚዬን በፕራንክ ነው የተዋወቃትና፣ ለዛውም ደግሞ በጣም የምትፈራው በጣም የምታከብረው ሰው ፍራንክ ሲያደርጋት በጣም ነው የደነገጠችው በዚህ አጋጣሚ ደግሞ ለብሩኬ ያላት ቦታ ብሩኬን አሳልፍ አልሰጠችውም መከታው እኮ ናት ልትቆጣው ከሆነ አይምጣ አልደውል ነገሮችን ብቻዋን ለመጋፈጥ የምታደርገው ጥረት በጣም ይገርመኛል ቁጥብነቷ አንደበተርቷ ይቅርታት ጠያየቋ በጣም ነው የሚገርመኝና እውነተኛዋ ሀይሚ ይቺ ነች በጣም ብዙ ሰዎች ስለምትሳደቡ ማለት ነው ድርቅ የምትለው ደግሞ ያው ለስራ ሲሆን ነው ድርቅ የምትለው እንጂ፣ በዚህ በሪል ህይወቷ ደግሞ እንደዚህ ስክን ያለች ቁጥብ ያለች ሀይሚነት። ሰላም ለእናንተ ይሁን ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበድልኝ። ለዚህ ቤት አዲስ ሲሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ዛሬ እንግዲህ እነ ጨሪቃዎች ደግሞ ፋ ደመቅ ብለው ከብሩኬ ትልቅ ወንድም ጋር መጥተዋል። የብሩኬ ትልቅ ወንድም ፍራንኩ በጣም ከባድ ነው። ሀይምዬ በጣም ደንግጣለች የኔ እናት። ብሩኬ ግን በሰላም በፍቅር ብታስተዋውቃት ጥሩ ነበረ። ግን ደግሞ በእንደዚህ አይነት ደግሞ ደንገጥ ብላ ፍርሃቷን እንድለቃት አድርገ ስላስተዋወቃትም ጥሩ ነው። እንግዲህ ብሩኬ ሁሉንም ቤተሰቡን እያስተዋወቀ ነው። ቀሪው ደግሞ ሀይሚ ናት የምትቀረው የሀይሚ ቤተሰቦች ናቸው። እንግዲህ ያው ጋሽዬን ተዋውቋን ማዘር ናቸው የሚቀሩት ማለት ነው። የሀይሚ እናት ትቀራለች። እንግዲህ አንድ ቀን ይተዋወቃሉ። ከዛም ደግሞ ሰርጋቸውን እንጠብቃለን ትላላችሁ። የሀይሚንና የብሩኬን እኮ መጣመር እንዴት እንደምፈልገው ታውቃላችሁ። እንደኔ የምትፈልጉ ሰዎች አላችሁ? የእውነት እኔ በጣም ነው የምፈልገው። ተጣምረው አንድ ቤት ውስጥ ሆነው ማየት ነው ናፈቀኝ። እና እግዚአብሔር ለሁሉም ነገር ደግሞ ያስተካክልላቸው ማለት እፈልጋለሁ። እና እንግዲህ ዛሬ በጣም አስደንጋጭ ፕራንክ ነው ያደረጋት። እንደገና ደግሞ የብሩኬ ትልቅ ወንድምም ደግሞ እሁድ ሙሽራ ነው ማለት ነው። መልካም ጋብቻ፣ የአብርሃም የሳራ ጋብቻ ያድርግላችሁ ማለት እፈልጋለሁኝ ትናንትና ብሩኬ ሽማግሌ ነበረ፣ በእነ ሐሰን ቤት ማሂንና ሐሰንን ሲያስታርቅ ነበር። ዛሬ ደግሞ ሙሽራ ሊጠይቁ ከጓደኞቻቸው ጋር ተሰባስበው ድምቅ ፍክት ብለው እውነት ቡታጀራ ሲገቡ በቃ አንድ አብረው አንድነታቸው ጓደኝነታቸው በጣም የሚገርም ነው። በቃ አዲስ አበባማ ለያይቷቸዋል እኮ ለያቸው ስላችሁ ያው ሁሉም የራሱን ህይወት ለማስተካከል ስለሚሮጥ ነው እንጂ እነሱ አንድ ናቸው። ከስራ በኋላ ማለት ነው። እና ግን ቡታጀራ ስብስብ አድርጎ ጓደኝነታቸውን ደግሞ እንዲወጣ አድርጓቸዋል። እና ዛሬ በነጽ ቤት ደግሞ ጥየቃ ሄደው ነበረ። በጣም ደስ በሚል ሁኔታ ሲመርቁ፣ መልካምኞታቸውን ሲመኙ ቆይተው ነው የተመለሱት ወንድማዊ ኃላፊነታቸውንም እየተወጡ ነው። በጣም ደስ ይላል የእውነት። እንደዚህ አይነት ቤተሰብ እንደዚህ አይነት ሰው ማግኘት መታደል ነው፣ በአሁኑ ጊዜ ማለት ነው። እና እና የሀይሚን እና የብሩኬን ሰርግ ደግሞ ያቅርበው ማለት ነው። በነገራችን ላይ በዚህ አጋጣሚ ብሩኬ በጣም ጎበዝ ልጅ ነው፣ የተግባር ሰው ነው። የሚያስባቸው አስተሳሰብ በቃ ምናልባት እንግዲህ በቅርቡ ያገባል፣ ተጋብተው ለማየት ያብቃል። እሺ ያድርግላችሁ በሉ እንግዲህ። እና ውድ ቤተሰቦቼ በያላችሁበት በሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ እንግዲህ ሀይምዬ በጣም ነው ያሳዘነች፣ እውነቱን እንደው በእውነቱ ለመናገር በጣም አሳዝናኛለች። በሰላም በፍቅር ብትተዋወቀው ጥሩ ነበር። ያው ከዛ በኋላም ደግሞ ፈገግታ በፈገግታ ሆነው ነው የተዋወቁት። ያው እሷ ስለምትፈራ ነው፣ መፍራት ብቻ ሳይሆን አክብሮትም ጭምር ስለሆነ ነው እና በዚህ አጋጣሚ ስለተዋወቅሽ ደግሞ በጣም ደስ ብሎናል ሀይሚዬ። እኔ ውድ ባለሙያዋ ማለት ነው እንግዲህ ዶሮውን ወጥ እሙሼን አጊዛ ሴት ልጅ ስለሌላት አለሁሽ ብላት። ከጎን የቆመችው ጀግና ሴት እኮናት ሀይሚ፣ የእውነት ስለዚህ ሁሉም ነገር አይቀርባትም። በጣም ጀግናና ጎበዝ ልጅ ናትና እግዚአብሔር መጨረሻችሁን ያሳምርላችሁ ማለት እፈልጋለሁ። ሰላማችሁ ብዝት ይበል።